የአሜሪካው ፕሬዚዳንት ዶናልድ ትራምፕ መካከለኛው ምስራቅን በጎበኙበት ሰሞን በጋዛ የእስራኤል ወታደራዊ ጥቃት ተጠናክሮ ቀጥሏል። ከሰሞኑ የእስራኤል ጦር በጋዛ ላይ ተከታታይ ጥቃት መፈጸሙንም ገፍቶበታል። ወደ መካከለኛው ምስራቅ ባቀኑት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግፊት ከ19 ወራት በኋላ ሃማስ በእጁ ከያዛቸው ታጋቾች መካከል የእስራኤልና አሜሪካ ጥምር ዜግነት ያለውን ኤዳን አሌክሳንደር የተባለ ታጋች ለቋል። ይሁንና የታጋቹ መለቀቅ ለጥቃቱ መቆም ዋስትና ይሆንም እያለች ያለችው እስራኤል የምታደርሰውን ጥቃት ገፍታበታለች ። የእስራኤል ጦር ትላንት ረቡዕ ዕለት በጋዛ ሰርጥ በፈጸመው መጠነ ሰፊ ጥቃት ቢያንስ 80 ፍልስጤማውያን መገደላቸውን የአካባቢው የጤና ባለስልጣናት ገልጸዋል። የእስራኤል ጥቃት ያነጣጠረው በሰሜን ጋዛ ጃባሌ አካባቢ በሚገኙ ቤቶች ሲሆን ከፍተኛ የአየር ድብደባ መካሄዱንም ሮይተርስ በዘገባው አመልክቷል። የጤና ባለሙያዎች ስለ ጉዳዩ እንዳብራሩት ከሞቱት መካከል አብዛኞቹ ሴቶችና ህጻናት እንደሆኑም ተሰምተዋል። በጋዛ የሚደረገው ጦርነት ለበርካታ ሰዎች ህልፈተ ህይወት ምክንያት እየሆነ ቀጥሏል። ፍልስጤማውያን ላለፉት ሁለት ዓመታት በላይ ሲያሳልፉት የነበረው የመከራና የሥቃይ ሕይወት አሁንም መቀጠሉ እየተነገረ ነው የሚገኘው። እስራኤል በትላንትና ዕለት በካንዩኒስ በሚገኘው ዩሮፒያን ሆስፒታል ላይ በፈጸመችው ጥቃት 28 ሰዎች መሞታቸውንና በርካቶች መክሶላቸው ከተሰማ በኋላ በጃባሊያ የሚገኙ ነዋሪዎች ካሉበት ቦታ ለቀው እንዲወጡ ትዕዛዝ አስተላልፋ ነበር። ማክሰኞ ዕለት በኢራን የሚደገፈው ታጣቂ ቡድን ከሐማስ ጋር በመተባበር ሮኬቶችን ከጋዛ ወደ እስራኤል መተኮሱ ሲገለጽ፣ ይህንን ተከትሎ ነው እስራኤል የአጸፋ እርምጃ ከመውሰዷ ጥቂት ቀደም ብሎ ወታደሮቹ በጃባሊያና በአቅራቢያው በተለያዩ አካባቢ ላሉ ነዋሪዎች የመልቀቂያ ትዕዛዝ የሰጡት። ጦሩ በጋዛ ከተማ ውስጥ ባሉ በርካታ አካባቢዎች ላሉ ሰዎች አዲስ የመልቀቂያ ትዕዛዝ በማውጣት በሺዎች የሚቆጠሩ ፍልስጤማውያን መጠለያቸውን ሲለቀው እንዲወጡ እንዳስገደዳቸው ተገልጿል። የእስራኤል ጦር ስለ ጥቃቱ ማስጠንቀቂያ ለመስጠት ይፋ ባደረገው ካርታ መሰረት ማስጠንቀቂያው ያካተታቸው አካባቢዎች በርካታ ትምህርት ቤቶችና ትልቁን የሺፋ ሆስፒታል የሚያካትት እንደሆነ ተገልጿል። የእስራኤል ወታደራዊ አውሮፕላኖች የመልቀቂያ ትእዛዝ ከሰጡ በኋላ ብዙም ሳይቆይ በጋዛ ከተማ ውስጥ ባሉ ኢላማዎች ላይ በርካታ የአየር ጥቃቶችን መፈጸማቸውን የአይንማኞችና እና የሕክምና ባለሙያዎች ስለመናገራቸው ሮይተርስ ዘግቧል። ይህንን ተከትሎም የአካባቢው ጤና ሚኒስቴር ባወጣው መግለጫ አንዳንድ ተጎጂዎችን አሁንም ማግኘት እንዳልተቻለና የነፍስ አድን ሠራተኞችና የሲቪል ድንገተኛ ቡድን ሰራተኞች ሊደርሱባቸው በማይችሉበት ፍርስራሽ ስር ስለ መቀበራቸው ተገልጿል። በጃባሊያ በጥቃቱ ዘመዶቹን ያጣው ሀዲ ሞቅበል ስለ ጥቃቱ ይናገራል። ሁለት ሮኬቶች ተተኮሱ፣ ቤታችን ተመታ፣ እኛ የሮጥን ወጣን። ጥቃቱ ወዳጆቻችንን እንዳልነበሩ አድርጓቸዋል በማለት ሐዘኑን ገልጿል። ከሟቾች መካከል ሕፃናትና ሴቶች ይገኛለው ያለው ሀዲ አስከሬናቸውን ማየቱን በማስረዳት የተመለከተው ነገር የሚረብሽ እንደነበር ገልጿል። የእስራኤል ጦር በፈጸመው ጥቃትና የተጎጂዎችን ቁጥር አስመልክቶ ምንም አይነት አስተያየት አልሰጠም። ሪፖርቶቹን ለማጣራት እየሞከረ እንደሆነ ግን ተሰምተዋል። የሮይተርስ የቴሌቪዥን ምስል ነዋሪዎች ወደ ፈረሰው ቤታቸው ሲመለሱ ያሳየ ሲሆን፣ አንዳንዶች የቤት ዕቃዎቻቸውን እያፈላለጉ ነው ተብሏል። እስራኤል ከዚህ ቀደም በጋዛ ስታካሄደው በነበረው ዘመቻ የተለያዩ የሐማስ ወታደራዊ አዛዦችና አመራሮች ተገድለዋል። ከትላንት በስቲያ በፈጸመችው ጥቃት ደግሞ የሐማስ ከፍተኛ ባለስልጣን መሐመድ ሲንዋርን ኢላማ አድርጋ ነበር። ይህ ባለሥልጣን የጋዛ የቀድሞ የሐማስ መሪ የሆነው የአያ ሲንዋር ታናሽ ወንድም ነው። መሐመድ ሲንዋር ባለፈው ክረምት እስራኤል ባደረገችው ጥቃት መሐመድ ዴፍ መገደሉን ተከትሎ የቡድኑ ወታደራዊ ክንፍ አዛዥነትን ሚና እየተወጣ እንደነበር ታምኖበታል። የእስራኤል የዜና ምንጮች የጸጥታ ባለሥልጣናትን ጠቅሰው እየዘገቡ እንደሚገኙት የሐማስ ወታደራዊ መሪ መሐመድ ሲንዋርና ሌሎች ከፍተኛ ባለስልጣናት በደቡባዊ ጋዛ ከተማ ካንዩኑስ በሚገኘው አውሮፓ ሆስፒታል ስር ተገድለዋል። ይሁን እንጂ በእስራኤል ጦርም ሆነ በሐማስ በኩል ይህ ባለስልጣን ስለመገደሉ ምንም ማረጋገጫ አልተገኝም። በትላንትና ሁለት የአይንማኞችና የሕክምና ባለሙያዎች እንዳሉት የእስራኤል የአየር ድብደባ በአውሮፓ ሆስፒታል ከተፈጸመ በኋላ ብዙ ሰዎች ቆስለዋል። እስራኤል በጋዛ እየፈጸመች ባለችው ድብደባ ከፍተኛ አበሳ ያዩ የሚገኙት ፍልስጤማውያን በተጨማሪም ወደ ጋዛ የሚ የሚገባው ሰብአዊ እርዳታ በመታገዱ ለረሃብ አደጋ መጋለጣቸው እየተነገረ ነው። ከየካቲት 23 2017 ዓ ም ጀምሮ ለጋዛ ምንም አይነት ሰብአዊ እርዳታ አልገባም። ይህንን ተከትሎም ግሎባል ሃንገር ሞኒተር ግማሽ ሚሊዮን ሰዎች ለረሃብ ይጋለጣሉ ሲል አስጠንቅቋል። ይሁን እንጂ እስራኤል ሐማስ በዓለም አቀፍ ተራድኦ ድርጅቶች የሚለገሰውን እርዳታ ለራሱ ፍጆታ እየዋለው ነው ስትል የምትከስ ሲሆን፣ እናም ሐማስ የቀሩትን እስራኤላውያን ታጋቾች በሙሉ እስኪፈታ ድረስ ወደ ጋዛ የሚደርሰውን ሰብአዊ እርዳታ አገዳለች። ሐማስ በበኩሉ ይህንን የእስራኤል ክስ የማይቀበለው መሆኑን ይገልጻል። እስራኤል ወደ ጋዛ የሚገባውን እርዳታ ማገዷን ተከትሎም ዓለም አቀፉ ማኅበረሰብ ጫና እያደረገባት ይገኛል። ለዚህም ምላሽ በሚመስል መልኩ አሁን ላይ አሜሪካና እስራኤል ወደ ጋዛ የሚገባውን እርዳታ በግል ድርጅቶች አማካኝነት እንዲከፋፈል የሚያደርግ ምክረ ሀሳብ ሊተገብሩ እንደሆነ እየተሰማ ነው። ይህ እርዳታ በአሜሪካ አስተባባሪነት እንደሚደረግ የተገለጸ ሲሆን በተያዘ ወር መጨረሻ ገደማ እርዳታ የማከፋፈል ስራ ሊጀመር እንደሚችል ተገልጿል። ይሁን እንጂ ይህም ምክረ ሀሳብ ተቃውሞ እየገጠመው ይገኛል። የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ዋና ጸሐፊ የሆኑት ቶም ፍሌቸር ይህ ድርጊት በጋዛ የበርካታ ሰዎችን ህይወት አደጋ ላይ የሚጥል ነው ሲሉ አቅዱን አጣጥለዋል። የምናስገባቸው እርዳታዎች ወደ ነዋሪው እንጂ ወደ ሃማስ እንዳይ ሳይደርስ የሚያደርግ በርካታ መንገዶች አሉን ሲሉ የተናገሩት ቶም ፍሌቸር ይሁን እንጂ እስራኤል ወደ ጋዛ የምንገባበትን መንገድ ዘግታብናለች ሲሉ ተችተው ነበር። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጨምሮ ኔታናይሁ እርዳታን ለማገድ ያደረጉትን ውሳኔ ትልቅ ሰብአዊ ቀውስ ያስከተለ ነው ሲሉ አጥብቀው አውግዘዋል። ማክሰኞ ምሽት በብሔራዊ ቴሌቪዥን ላይ ቀርበው አስተያየት የሰጡት ማክሮን የቤንያሚን ኔታናይሁ መንግስት እያደረገ ያለው ነገር ተቀባይነት የለውም። መድኃኒት የለም። የቆሰሉት ሰዎች ሊወጡ አልቻሉም። ዶክተሮችም መግባት አልቻሉም ግሎት መስጠት አልተቻለም ሲሉ ሁኔታው እርዳታና ሰብአዊ አቅርቦቶችን ለማድረስ አዳጋች እንዳደረገው ገልጸዋል። የጋዛ ሰዎች የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው ከአሜሪካ ውጪ የመጀመሪያው ዓለም አቀፍ ጉብኝት ባደረጉበት ወቅት ወደ መካከለኛው ምስራቅ ማቅናታቸው ለጦርነቱ መቆም በጎ ሚና ይኖረዋል የተባለም ቢሆን የተሳካይ መሰል አይደለም። በጉብኝታቸው ወቅት ከሚጎበኙት አገራት መካከል እስራኤል አለመገኘቷም ሌላ አሳሳቢ ጉዳይ ሆኗል። በአሁኑ ወቅት በዓለም የፖለቲካና ዲፕሎማሲያዊ የድርድር ሂደቶች ላይ ግንባር ቀደም ሆነው እየተቀመጡ ካሉ የመካከለኛው ምስራቅ አገራት መካከል የሚጠቀሱት ሳውዲ አረቢያና ኳታር እንዲሁም የተባበሩት አረብ ኤሜሬት ትራምፕ ይጎበኟቸዋል ተብሎ ቀጠሮ የተያዘላቸው አገራት ናቸው። ይሁን እንጂ የፍልስጤማውያን የትራምፕ የሳውዲ አረቢያ፣ የኳታርና የአረብ ኢሚሬቶች ጉብኝት በቀጠናው ግጭት እንዲቀንስ ለማድረግ ጫና ሊፈጥር እንደሚችል ተስፋ አድርገዋል። ሃማስ ባለፈው ሰኞ ተይዞ የነበረውን እስራኤል አሜሪካዊ ታጋች ከለቀቀ በኋላ ትራምፕ ማክሰኞ በሪያድ እንደተናገሩት ብዙ ታጋቾች አሌክሳንደርን እንደሚከተሉና የጋዛ ሕዝብ የተሻለ የወደፊት ዕድል ሊሰጠው ይገባል ብለዋል። ይሁን እንጂ የተኩስ አቁም ጥረቶች አሁንም እየተሳኩ አይደለም። ሐማስ አሌክሳንደርን ከታጋችነት ለመልቀቅ ከአሜሪካና ከግብፅ እንዲሁም ከኳታር አሸማጊያዎች ጋር ንግግር ያደረገ ሲሆን እስራኤል በበኩሏ አዲስ ድርድር ለመጀመር ልኡካን ቡድኗን ወደ ዶሃ ልካለች። የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እና አደም ቦሆለር በቴል አቪቭ ታጋቾችን አግኝተው አሌክሳንደር እንደተለቀቀው ሁሉ ሌሎች ታጋቾች እንዲፈቱ የተሻለ ስምምነ ነት መደረጉን ተናግረዋል። ይሁን እንጂ ጥቃቶች እስካሁን ሊቆሙ አልቻሉም። ሐማስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚደረጉትን የተኩስ አቁም ጥረቶች ለማዳከም በሰላማዊ ሰዎች ላይ የሚደርሰውን ጥቃት ማባባስ ይፈልጋሉ ሲሉ መውቀሱንም ሮይተርስ በዘገባው አመልክቷል። የካናዳ አዲሷ የውጭ ጉዳይ ሚኒስትር አኒታ አንባንድ እስራኤል እርዳታን እንደ ፖለቲካዊ መጠቀሚያ እያደረገች እንደሆነ የገለጹ ሲሆን በጋዛ የሚደረገው ወታደራዊ ጥቃት እንዲቆም እና እስራኤልና ሐማስ ለዘላቂ የተኩስ አቁም ስምምነት ንግግር እንዲያደርጉ ጥሪ አቅርበዋል። ሁለቱ ተደራዳሪ አካላት የሁለት ሀገራትን መፍትሄ ታሳቢ ባደረገ መልኩ ንግግር እንዲያደርጉ የጠየቁ ሲሆን ለቀጠናው ሰላም መስራት አለብን በማለት መልእክታቸውን አስተላልፈዋል።